ሙች ነበር እኮ። ዛሬ ነው የመጣሁት። እሺ፣ አለሁ አለሁ። ደህና ነሽ አንቺ? ጠፋሽ ነው እኔ እና አንቺ በዚህ ልክ መሰቀል አለብን አንድ ላታች በቃ ችግር የለም። ወይ ዘቅዝቅኝ ወይ ልዘቅዝቅሽ፣ ከዛ እንገናኛለን። እኔማ አንድ ገናብት ስቶሪ ነው የምታረጉት። አረ ለምን ቀጥታ ላይክ እና ኮመንት እንዲደረግ፣ ላይክ እና ኮመንት ነው እንጂ በቃ እንትን እኔ መርጣለ። አረ ማላገጫ ነው እንጂ የምን ሙዚቃ ነው ደግሞ እንዴ? የሚሰቅ ነው እሷን፣ ዘቅዝቅ ሙዚቃ አይቀምድም እንደምን ትጠቀማለች እ በሙዚቃ መዘ እ ሰው ተዘቅዘቆ ወይ ማላጋት ነው ወይ ሙሾ ማውረድ ነው። ይሄ ሙዚቃ ነው፣ ደሞ ራ ወይ ሙጭ ያለው ነው ወይም ፀጥ ነው ነው ነው። ሳሪ የምሬን ነው

እራሳችሁ በጭንቅላታችሁ ቆማችሁ ዘቅዝቁ እንዳትዪ፣ አንቺ አይደለም። ሳሪን በአንድ አሻንጉሊት መመሰል ገባ። ከዚያ እቺን አሻንጉሊት መዘቅዘቅ? ለምን ራሷን ነው የምፈልገው። አሻንጉሊት ምን ያደርግልኛል? አይሻልም?

ሀይ አሙቲ ብቻ ነው የምታውቀኝ። እኔ ሌላ ሰው እኮ ያገኘኝ አይደል ቆይታለሽ እኔ እንግዲህ እንደምን አይደል ችግር የለውም። ሳሪ ለመዘገዘ ከሆነማ አይሰጣታለሁ ችግር የለውም። ከዛ ተዘጋ። ኧረ አልፈለግም አለኝ አለኝ። እውነቴን ነው ያለኝ። እንዳሰጨ ሄዱ ሄዱ ልጆች ይስተታሉ። ኧረ የሆነ ዱላ እኮ ነው ተጠራቸ እንኳን በአካል አልሆነ በስልክ በሆኑ ጠቀመን እንጂ ይሄን አገላጋይ አገላጋይ ሆኜ ማለት ነው ከዛ አገላእኔ መሀል ላይ ተማለበት። የት ለማን ልትሆኚ ነው? አገላገይ አይደለም። እኔማ እገላግላለሁ እንጂ ማንም ጥፋትም ምንም ነው እገላግላ፣ ግን እኔ መሀል ላይ ይመቱኛል። ገባሽ? እንድዳር ቆመሽ፣ እንጂ ማየት አለብሽ የሉ ቆመሽላቸው ብለሽ ይውጣላቸው ዶ እንጂ

ተነፈስሽ። እንዴት ነሽ? ሄሎ ደህና ነሽ? ደህና ነኝ ሙናዬ፣ ደህና ነሽ? አለሁኝ እንዴት ነሽ? አለሁ ሁላችሁም ሰላም ብያለሁ። ሄሎ እንኳን ደህና መጣሽ። ውድ ስላየሽ ደስ ብዬሽ። ደህና ነሽ? ደህና ነኝማ። እንዴት ነሽ?

ይና ግን ዛሬ ውስጤን ደስ ደስ ብሎት ነበር። ማታ ላይ ልክም ሄሉን ላያት ነው።